ማጥፋት ነው። ለመናገር በጣም ይከብዳል። ሴትነት፣ ሴት መሆን ለመናገር እራሱ በጣም ይከብዳል። ወይነ በላቸው ወይነ በላቸው። በረዳ በረመዳን እንደዚህ ያስለቅሰኛል ብዬ አንድም ቀን አስቤ አላቅም። በረመዳን እንደዚህ ያስለቅሰኛል ብዬ አንድም ቀን አስቤ አላቅም። ጉድ እኮ ነው። እንደዚህ ያስለቅሰኛል ብዬ አስቤ አላቅም ነበር ግን አልሐምዱሊላ፣ አልሐምዱሊላ ይሁን ለበጎ ነው

ጎበዝነኛ ማሻአላህ በአንድ እጃ እያቀረኩ በአንድ እጃ ያጋገች ትንሽዬ ሲጋ ነበራችን። እናጥባለን። ሲጋውን ልም አድርጌ ያጥባለሁ። ከዛ እጥብ ካደረግናት በኋላ ጫማ እንደዚህ ማለት ነው። በጣም ያጠብኩት እየበሰለ ነው። ማሻ አላ ስለሚቀለኝ እንደዚህ አሁን ደውነቱን ጨርሰን ወደ ጌማ ሄድን። ማሻአላ በይሳት ይፈጥር ከጧት እስከዚህ ፉኒ ፉናችን ይሄን ይመስላል። ማሻአላ ፍሬሽ ማሮን ላይ ደፍቻለሁ። አይ አያችሁት፣ ማሻአላ እንጀራና እንትን የሾርባ ነው። እንጀራና ወጡን ደግሞ ለሱሁር ለእራት ምናምን። የጁማ ቪሎግ ይሄን ይመስላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና ተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ዴና ናችሁ? አልሐምዱላ ከኔ ጋር ሁሉ ሰላም ሁሉ መልካም፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬ የጁማ ቪሎግ ይዤላችሁ መጥቻለሁ። እስከ መጨረሻ ቪዲዮ ከኔ ጋር ሁኑ ላይክ እያደረጋችሁ። ጁማ መልካም ጁማ ይሁንላችሁ። የጁማ ቪሎግ ነው ዛሬ እየቀረስኩኝ ያለው ማለት ነው። ቀኑ ሙሉ ከጠዋቱ እስከ ማታ ድረስ ያለውን ፉን ፉን አሳያችኋለሁ። በላይክ ጀምሩ። ጤፌን እዚህ ጋ እስከ ሶስት ቀን በፊት ነው እኔ እንትን ማቦከው ማለት ነው። ጤፉን በውሀ ብቻ አቦካችሁ ታስቀምጣላችሁ፣ ከሶስት ቀን በፊት ጤፍ ስለሆነ እንደዛ ሶስት ቀን የግድ ማብኳት አለባችሁ። ከዛ በጣም እንጀራው ለስላስ ያለ ምርጥዬ እንጀራ ነው የሚሆነው ማለት ነው። ምርጥዬ እንጀራ ነው የሚሆነው። ከሶስት ቀን በፊት ነው እኔ ማቦከው፣ እናቦካለን። እንጀራ እንጀራን ቀድሜ ይጋግራሉ ከዛ ፉኒ ፉኒን እስከ መጨረሻ ከኔጋ ሆኖ። በነገራችን ላይ ተምር የሚትፈልጉ ትንሽዬ ተምር የተወሰነች ቀርታለች፣ አርባ ካርቶን አቶንም ቀርታለች። ተምር ብቻ ሌላ ዕቃ የለኝም የሚትፈልጉ ደውሉልኝ በዚህ ቁጥር ማለት ነው። ደውዬ እሰጣችኋለሁ ማለት ነው። ለሚፈልጉ እኛ በብዛት ስለምናስገባ ቀጥታ ከሳዑዲ አንድ ሚሊዮን ካርቶን ያስገባነው ማለት ነው። አሁን አርባ አቶንም የቀረችው ተምር እች ብቻ ናት። ሌላ እቃ ምንም የለም ባዶ ነው ጨርሻለሁ ማለት ነው። አርባ ካርቶን ተምር ናት የቀረችው እና አሁን አከፋፍዬ ለተመዘገቡት አከፋፍዬ ጨርሻለሁ። መዘገበን ተወሶ ተከፋፋል። ሾሎም እቺ የተወሰነች ተምር ቀርታለች። የሚትፈልጉ ተምር ብቻ የሚትፈልጉ በብዛት ስትወስዱ አንድ በነጻ ሰጣችኋለሁ። ኑ በዋትሳፕ ይሄ ቁጥሩን እዚህ ያስቀምጥላችኋለሁ ማለት ነው። ለቤተሰቦቻችሁ ለመስጂድ፣ እንዲሁም ለመስጂድ ለአጅር ለሰዎች ማስፈጠር የምትፈልጉ ተምር ማለት ነው እና እናግሩኝ እላችኋለሁ። እስቲ አሁን እናቦካለን። የጁመዓ ቭሎግ የጁመዓ ቭሎግ። አሁን አስቤታችን እንጨምራለን። አሁን አቦካን ጨረስን፣ እንዘጋለን፣ እናስቀምጣለን። ኩፍ ስል ኩፍ ስል እንጀራ ሲጋግር እንገናኝ። እስከዛ ላይክ እያረጋችሁ ከኔ ጋር ጠብቁ። ማሻላ። እንደሚታዩት አሁን እንጀራን እየጋገርኩ በእሳት እየተቃጠልኩ ነው። አይ ኢትዮጵያ ኑሮ እንደዚህ ነው እንግዲህ። ደስ ይላል፣ ምንም ይሁን ምን ቢንቃጠልም ያው ደስ ይላል። ማሻላ። እንደሚታዩት ቅድም ያቦካሁት ብኮ ኩፍ ብሎ ከዛ ይኸው ምን መሰለ እንጀራ እየጋገርክኝ ነ ሲያምር ሲያምር የኔ ውድ የኔ ማረ ወይነ፣ ሙቀቱ አንጓ አግሬ ጨርሻ፣ አለ ሁለት ሶስት ሚትነት ያለችው። አሁን ደግሞ ወደ መስረት እንገባለን። ከመጨረሻ ከኔ ጋ ሁኑ። ቪሎጌን የምትወዱ ላይክ እያረጋቸው አበረታቶኝ ሄላ ማሻአ ማሻላ በአንድ እጄ እየቀረስኩኝ በአንድ እጄ እየጋገርኩኝ፣ ሲዞራ ዞረኝ ራሴን እንደዚህ መቃጠል፣ ወይኔ ወይኔ ወይኔ። እና አሁን ጨርሻለሁ፣ በቃ አሁን የጋገርኳትን ከወጣሁኝ እዚህች ውስጥ አንድ የሚትሆናለች በቃ ጨረስኩኝ። እና እንጀራዬን ካወጣሁ በኋላ ትንሽዬ ስጋ ነበረችን፣ እናጥባለን ስጋውን አጥቤ በእንትን ከታለው ማለት ነው። አሁኑ ውሃ ላይ ማለት ነው፣ ቆሻሻው እንፋሎቱ በእንፋሎቱ እንዲወጣ ማለት ነው። በዋ በፈለ ውሃ ላይ አበስ ላሉ ትንሽ ማለት ነው። ትንሽ እጥብ ካደረግናት በኋላ ጫማር እንደዚህ ማለት ነው። በጣም ያጠብኩት ማሻአላ እንደታዩት እዚህ ጋር ይፈላል። ፍልፍን ፍንፍን ካለ በኋላ ቆሻሻው የበለጠ የቀረ ነገር ካለም ይወጣል ማለት ነው። እዚህ ጋር ሲፈላ ማለት ነው ከዋው ጋር አንዴ ሁለቴ ይፈላል። ሲፈላ ይወጣል ቆሻሻ ሲያጥብ የቀረ ነገር ካለም። ከዛ ቀይ ወጥ ነው መስራት ያሰብኩት፣ ቀይ ወጥ ነው መስራት ያሰብኩት። እስከ መጨረሻ ከኔ ጋር ነው፣ ሙሉ ቀን የጁመዓ ቀን ሙሉ ነው ማሳያቸው፣ ከጧቱ እስከ ማታ እስከ እፍጠር ድረስ ፉንፉኔ። ገና ሳምቡሳ ቂጣ ሰራለው፣ ገና ጌማ ትንሽ ሰራለው፣ ዶናት ሰራለው አስቤ ያለው ለመስራት ዛሬ በቃ እስከ መጨረሻ ከኔ ጋር እንደማንኛውም ፉኒ ፉናችን እንደቀጠለን እንደምታዩት። እዩት እንዴት እንደሚፈላ አብሮ ሲፈላ ከስጋው ላይ ቆሻሻ ያወጣል። እንደዚህ አርግቶ ያወጣል እያችሁ። እንደዚህ አርግቶ በቃ ጽድት ትላል፣ ስጋዋ ብቻ ትቀራለች። ቆሻሻውን ክፍ ብሎ ሲያወጣ እኔ አይዋጥልኝም። እንደዚህ ሁለቴ ሶስቴ እንደዚህ ክፍት ካለ እንደዚህ በቃ ቀድሜ እንትን አርጌ ነው ይሰሩ። አሁን ሽንኩርታችን እንዲጣለን የሚፈልገውን አይለም። ምን ሊጣው ትንሽ ነው የሚፈልገው፣ የተወሰነ አንድ ለ ሀይ ሴትነት በጣም ከባድ ነው። ለመናገር በጣም ይከብዳል። ሴትነት ሴት መሆን ለመናገር እራሱ በጣም ይከብዳል። ወይኔ በላቸው፣ ወይኔ በላቸው። በረደ በረመዳን እንደዚህ ያስለቅሰኛል ብዬ አንድም ቀን አስቤ አላቅም። በረመዳን እንደዚህ ያስለቅሰኛል ብዬ አንድም ቀን አስቤ አላቅም ጉ እኮ ነው እንደዚህ ያስለቅሰኛል ብዬሽ አስቤ አላቅም ነበር። ግን አልሀምዱሊላህ አልሀምዱሊላህ፣ ይሁን ለበጎ ነው። አሁን ጨረስን። እዛ ፍዝፋለው፣ እዚህ ውስጥ አጥባለው፣ ከዛ ይፈጫለው ማለት ነው። የዛሬ ፉን ፉን ከባድ ነው ብቻዬ፣ አይገርምም እስከ መጨረሻ ስቲ ከኔገበው ነው። አይ ሴትነት፣ አይ ሴትነት፣ ሴት መሆን ከባድ ነው አይደል? አሁን እንፈጣለን። እዚህ እየፈጨው ነው። አይገርምም። እዛ እሳቱን ከሚዘጋብየ እሳቱን ከሚዘጋ ብዬ ከሚነቀል ብዬ ማለት ስቶቡን በዚህ መልኩ እየቆረጥኩ ነው። ሽንኩርቴ እዚህ ጋ ሙ ስስ ብላ ተበስላለች። ስስ ብላ ማሻላ በርበሬ እንጨምራለን። በዚህ መልኩ ቁሌቴን ካባሰልኩን በኋላ አሁን ስጋ ጨምራለሁ። ከትፍኩትን ስጋ ጨምራለሁ። ቀራስን በቃ ቅመማ ቅመሞችን ማጂ ምናምን ጨምራለሁ መጀመሪያ ያልጨመርኩት ምናምን ጨምራለሁ። ወጣችን በዚህ መልኩ ጨርሰናል። አሁን ጌማት እና ዶናት መጥበስ ነው የምንሄደው። ማሻአላህ ማሻአላህ እንደሚታየው መጨረሻ ላይ ቅቤ ጨመርኩኝ፣ የቀረውን ቅመም ጨመርኩኝ። ይሄ ሽታው በጣም ደስ ስለሚል መጨረሻ ላይ ጨመርኩኝ። አሁን ጨርሻለሁ። ሳቴን እንዘጋለሁ በቃ አያምርም? ማሻላህ ጉሉ ማሻላህ። ም ት ማ ሚ ኮሜዲያ ከዚያ ውልክ በጤን እንደጨረስኩኝ ማብራት ሄደ ማብራት አልሄደም። ታክሊቱን ትችግና ይሄንን መዘፍሰፍ ጀመርኩ። እዚህ ዘፍስፌ በኢሳት እሰራለሁ ማለት ነው። ወይኔ የእኛ ማብራት የኢትዮጵያ ማብራት ችግሩ ይሄዳል፣ ቶሎ አይመጣም። አታክልት አሁን ገና እያቆራረጥኩኝ ወደ ኩሽና እየዘወርኩኝ ከሚለፋ ይቀለኛል ይቀልኛል ማለት ነው። አንዴው ዘፍሲፊው እጥዳለው። በቃ ቅመማ ቅመም መጨመር ነው። ይቀላል አትሉም? አሳብ ቀየርኩኝ ማለት ነው። እስኪ ነው እስከ መጨረሻ የኢትዮጵያ ኑሮ ጌማት እናቦካለን ዶናታችን ኩፍል ብለዋል ሃል እንሰራለን። ከዛ አሁን ጌማቴን አቦካውኝ ጨረስኩኝ። አሁን እንዘጋለን እናስቀምጣለን ኩፍል እስክል ድረስ ማለት ነው። አስራ አምስት ደቂቃ ወይ ሀያ ደቂቃ። አንድ እንቁላል ትንሽ እና ጨመርኩት ትንሽ ቫኒሊያ ከዛ ም ቦደር ካሜራ ከዛ ሁለት ማንኪያ ወተት ኒዶ። ከዛ በቃ እንደምታወት ዶናቴን እንደዚህ አርግ ያለምስ ቦታ እንደዚህ እናዳምጣለን። አንዳን ከዛ ደዌረ ደዌረ ቆራርጠን ከጨረስ ነው እንገናኝ። ቅድሜ እንደዚህ ሰርቼ ሲጋርጌ ከዛ ጠብሳለሁ። አሁን ጨረስ ዲትንቁፍ እያለ ነው ማሻአላ፣ ዶናችን በዚህ ሾርባችን በእሳት በሰላ። አሁን ይህንን አንስቼ ወደ ውስጥ ወስዳለሁ። እዚህ ደግሞ በእሳት ስለሚፈጥ አሁን ሰዓት እየደረሰ ስለማ። የት አላችሁ? የት አላችሁ? ሚና ኮሜዲያን ፉንፉን የሚትወዱ በላይክ በላይክ። በጣም ነው የደከመኝ። ወይኔ በላቸው ወይኔ በላቸው። ዶናታችን እየበሰለ ነው ማሻላ።

አቤት ሙቀቱን አትጠይቁኝ! አቤት ሙቀቱን አትጠይቀውኝ! ምን አለበት ሁለት ሺህ ላይክ ቢያንስ ቢትሞሉልኝ። የሚና ኮሜዲያ እንደሚታወቁ ከጠዋቱ ጀምሬ እስከዚህ አሁን እዛ እንድደርሰዋል ፉን ፉን እያልኩኝ አሁን ሁሉንም ጨርሻለሁ። ሁሉም ነገር በጥንቃቄ አዘጋጅቻለሁ። አሁን ደግሞ እናነጥፋለን። እስከ መጨረሻ ብራችሁኝ። አሁን ማቀራረብ ነው፣ ሰዓት ደርሷል። ፍሬሽማር እንትን እያነጠርኩ ነው። ፍሬሽማር ማለት ነው እንደዚህ ውሀው ይወርዳል። ፍሬሽ ማር አለን። ጌማቱ ላይ እጨምራለሁ በፀሐዩ ይላል በውጭ ማለት ነው። አሁን ፀሐይ ገብ የለም ግን ትንሽ ትንሽ ወደታች ይወዳል። ከጠዋቱ እስከዚህ ፉኒ ፉናችን ይሄን ይመስላል። ማሻአላ ፍሬሽ ማሮን ላይ ላይ ደፍቻለሁ። አይ አያችሁት? ማሻአላ ሰንቡሳ፣ ትንሽ ጋግር ያለው እንጀራና እንትን ይሄ ሾርባ ነው። እንጀራና ወጡን ደግሞ ለስሁር ለኢራት ምናምን እንጂ ለአፍጥር አይደለም የሚሰራው። የጁማ ቪሎጌ ይሄን ይመስላል። ስለከታተላችሁን ከልብ እናመሰግናለን። አሁን ታጣጥቤ ለራሴ ፏል በልበት ባሌ ይመጣል። አሁን አዛን ልነው 10 ደቂቃ ነው ቀረ። ለራሴ ታጥቤ ፏል አለው በአስር ደቂቃ ባሌ ደሞ እየመጣ ነው እና አፍጥራን አብረን የሚገርም ነገር ማለት ነው የሚቀኛ ማብራት ልክ ማብራቱ ውልቅ አላለም። ውልቅ ከጨለማ ሰላም በጨለማ ነው ምበለው። እንደታ ጨስ ጨስ ጨስ አርግ ያለው ባሌ መቷል። ያው ሙዝ ይዞልኝ መቷል። ፍራፍሬ ምናምን ዛሬ የለም። ይበቃል። ይሄ ያው ልጆች ሲመጡ ገና ይበላሉ። እኛ ብቻ አይደለም በለው። ማሻአላ በሉ። ለማንኛውም ማሻአላ በሉ። ሀይ ማብራት አይገርምም። ላኢላሀ ኢለላ ልክ ሰዓቱ ስደርስ ይሄዳል። ምናለ ባይዙ ቅድም እራሱ ሲያስቸግረኝ ነበር ማብራቱ ማለት ነው፣ እየሄደ አሁንም ልክ አዛን ስል ሄደ። ስብሀናላህ የአዛን እያለ ነው። ባሌም መጥቷል፣ ማሻላ፣ እናፍጥር። የጁመዓ ቪሎጌ ይሄን ይመስላል። ስለከታተላችሁኝ ከልብ እናመሰግናለን። አሁን ሰግደን እናፈጥራለን። ኑ እናፍጠር ትላለች የሚና ኮሜዲያ። ፉን ፉን ስል የዋልኩትን ዘይት የሆነውን ልብሱን ቀይሬ ፏብያለሁ። ያው ሜካፕ አልተቀቦም እንጂ ሲጀመር ሜካፕ አል ይቀባ ታጥቤ ምናምን ሽቶ ተቀብቼ